በዚህ ዘመን ከወጣቶች እስከ አዋቂዎች ጋብቻ እስከሚፈጽሙበት ቀን ድረስ ገላቸውን ከዝሙት ኃጢአት መጠበቅ ይሳናቸዋል ይህ የዝሙት ተግባር ክርስቲያኖችንም ይጨምራል በክርስትና አንድ ሰው ግንኙነት ለመፈጸም መጀመሪያ በትዳር መወሰን በፈጣሪ ፊት እውቅና ማግኘት ይጠበቅበታል ሰዎች ገላቸውን መቆጣጠር ከዝሙት ኃጢአት መጠበቅ ራሳቸውን ማንጻት ለምን ይከብዳቸዋል ጋብቻ ከመሰረቱ በኋላስ ለትዳራቸው መታመን ለምን ፈተና ይሆንባቸዋል በዚህ ቪዲዮ ይህን ችግር በስጋ ብቻ ሳይሆን በመንፈሳዊነት በዘላለማዊ ህይወት የሚያመጣውን መከራና ውድቀት አጋራችኋለሁ። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደወሉን ምልክቷን በመጫን በየዕለቱ የምንለቃቸውን ህይወታችሁን የሚቀይሩና አስገራሚ ቪዲዮዎችን ስንለቅ በፍጥነት ተከታተሉ። ለመጀመር እንዲመቸን በመጀመሪያ መጽሐፍ ቅዱስ ውስጥ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 የሰፈረው ላንብብላችሁ። ቃሉ እንዲህ ይላል እነሆ ከዝሙት ራቁ፣ ኃጢአትን የሚሰራ ሰው ሁሉ ከስጋ ውጭ ይሰራል። ዝሙትን የሚሰራ ሰው ግን በራሱ በስጋው ላይ ኃጢያትን ይሰራል። ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? ስለምን በዋጋ ትሸጡታላችሁ? እግዚአብሔርን በስጋችሁ አክብሩት ተብሎ ተጽፏል። ስሙኝ ወንድሞችና እህቶቼ በዘመናችን ሰይጣን በዘረጋው በዝሙት ወጥመዱ ወድቀው የሚገኙ ክርስቲያኖች በቁጥር የምንገልጻችሁ አይደሉም። እግዚአብሔር የፈጠራቸውን ልጆቹን በንጽህና በቅድስና እንዲኖሩ በመጽሐፍ ቅዱስ በግልጽ ተጽፎ እናገኘዋለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ እንዲህ ይላል፣ የእግዚአብሔርን አባትነት ታገኙ ዘንድ ከዝሙትራቁ። ሰው ሁሉ የእግዚአብሔር ቤተ መቅደስ መሆኑን ይወቅ፣ ራሱን በንጽህና በክብር ይጠብቅ። እግዚአብሔርን እንደማያውቁ እንዳረማውያን በፍትወት ይላል ተነሱ፣ ይህንን በማድረግ አትደፋፈሩ ተብሎ ተጽፏል። በዘመናችን ትልቁ ፈተና የሆነብን ከጋብቻ በፊት ግንኙነት መፈጸምን እንደ ደንብና ስርዓት የተቀበለ ማህበረሰብ መፈጠሩ ተከትሎም አንድ ሰው እንደ እንስሳ ከተለያዩ ሰዎች ጋር ግንኙነት ማድረግን እንደዋዛ እንደ ስልጣኔ መታየቱ ነው። በማህበረሰብ ውስጥ የሚገኙ እምነታቸውን የሚጠብቁ ክብራቸውን ከጋብቻ በፊት የማያጠፉትን ኋላ ቀር ወይም ያልሰለጠኑ ሰዎች ተብለው መጠራት ከጀመሩ ሰነባብተዋል። መጽሐፍ ቅዱስ ከጋብቻ በፊት ግንኙነት የሚፈጽሙትን በሌሎች ስጋ የሚደሰቱ ያልተፈቀደላቸውን ፍሬ የሚበሉ ዓለም በከንቱ ውበቷ ያታለለቻቸው የከንቱ ከንቶዎች ሲል ይገልጻቸዋል። የይሁዳ መልእክት ስለ ዝሙተኞች ሲገልጽ እነዚህ እንደ ምኞታቸው ይሄዱ የሚያንጎራጉሩና ስለ ድላቸው የሚያጉረመርሙ ናቸው። ባፋቸው ትዕቢትን ይናገራሉ። በመጨረሻው ዘመን ልቡናቸውን የወደደውን የሚያስተምሩና በሌላው ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ተነግሯል። በኃጢአታቸው የሚለዩና ልቡናቸው የወደደውን የሚያደርጉ መንፈስ ቅዱስ ያላደረባቸው ናቸው። ወንድሞቼ ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን ጠብቁ። ወደ ዘላለም ሕይወት የሚወስደውን ጌታችን ኢየሱስ ክርስቶስን ምሕረቱን ተስፋ አድርጉ። የቀደመ በደላችሁንም በዝሙት ርኩሰት ልብሳችሁን ጣሉ። ሳትሰናከሉ እንዲጠብቃችሁ በክብሩን ፊት በደስታ ኖር የሌለባችሁ አድርጎ እንዲያቆማችሁ ለሚቻለው ብቻውን ለሆነው መድኃኒታችን እግዚአብሔርን በመፍራት ዝሙትን ተጸየፉ። አድምጡኝ ወንድሞቼ፣ አንድ ከምወደው ወይም ከምወዳት ጋር ከጋብቻ በፊት ወደ አልጋ መሄድ ምን ኃጢአት ያመጣል ብላችሁ ታስባላችሁ? በክርስትና ሕይወት እንዲህ አይደለችም፣ እንዲህም አትመራም። አንድ ክርስቲያን በሐሳቡ ፈጣሪን ዘንግቶ የዝሙት መጫወቻ ከሆነ መጨረሻው የሰይጣን መጠቀሚያ ይሆናል። በምድርም ፈተና ሁሉ ያገኘዋል። ሕይወቱን ሁሉ በቅብዝብዝ ይኖራታል። ፈጣሪም ጩኸቱን የማይሰማው ከንቱ ከንቱ ይሆናል። ብዙዎቻችን በውል ያልተገነዘብነው የጋብቻን ምንነት ነው። ፈጣሪ ጋብቻን የፈጠረው በወንዶችና በሴቶች ጋብቻ ውስጥ የበለጠ እንዲዋሃዱ፣ እንዲተሳሰሩ፣ ዘራቸውን እንዲተኩ፣ እንዲፋቀሩ ባልጋቸው ላይ ተራከውን ይፈጽሙ ዘንድ ተፈቅዷል። ከተፈቀደው ሕግና ስርዓቶች ዝሙትን ማሳደድ፣ ገላን ማርከስ፣ ኃጢአትን የመፈጸም ይሆናል። ጳውሎስ ለቆሮንጦስ ሰዎች የላከውን መልእክት እንይ። ወንድ ሁሉ በሚስቱ ይወሰን፣ ሴት ሁሉ በባሏ ትወሰን ለሚስቱ ባሏ የሚገባትን ያድርግላት። እንዲሁ ሚስትም ለባሏ የሚገባውን ታድርግለት። ሚስት በራሱ አካል ላይ ስልጣን የላትም፣ ስልጣኑ የባሏ ነው። እንዲሁ ባል በራሱ አካል ላይ ስልጣን የለውም፣ ስልጣኑ የሚስቱ ነው። ለጸሎት ካልሆነ በቀር ባልና ሚስት አትለያዩ፣ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ፣ ሰውነታችሁ ደካማ ነውና። ይህ መልእክት ጳውሎስ በአንደኛ ቆሮንጦስ ምዕራፍ 7 ከቁጥር 1 እስከ 4 የጻፈው ነው። ብዙዎች ይህን ችላ ብለው ጋብቻ እስከሚፈጽሙ መታገስ ይሳናቸዋል። ክብራቸውን በሚዲያ ያጡታል። ኃጢአት መፈጸማቸውን እንኳን ልብ አይሉትም። አንዳቸው ስለ ሌላኛው ፈጣሪያቸውን ያመሰግናሉ። ኃጢአቱ በሥጋ ብቻ ሳይሆን በመንፈስም የሚያቆሸሽና ከፈጣሪ ያለን ፍቅር በከንቱ ያስቀራል። ቅዱስ ጳውሎስ በአንደኛው በቆሮንጦስ መልእክት ከምዕራፍ 6 የጻፈውን እንመልከት። ከመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል ይሆናል፣ ከእግዚአብሔርም ጋር የተዋሃደ ከእርሱ ጋር አንድ አካል ይሆናል ሲል ጽፏል። እኛ ሰዎችንን በምድር ላይ በሥጋ እንኖራለን። በሰማያት ፈጣሪ በእኛ ውስጥ ባስቀመጠው ነፍሳችን ከሰማያዊ አባታችን ጋር እንገናኛለን። ከጋብቻ ውጭ ከሌላ ሰው ጋር ስንተኛ ለጠላታችን ለሰይጣን የሕይወታችን በር እንከፍታለን። አስተውላችሁ ከሆነ በዝሙትና በአልጋ ላይ የተጀመረ የፍቅር ግንኙነት መጨረሻው አያምርም። በጋብቻ ውስጥ የታሰሩም ቢኖሩ ትዳራቸውን ሳይፈቱ በየግላቸው የሚቻላቸውን ርቀት ተጉዘው ከሌላ ሰው ጋር ግንኙነት ይፈጽማሉ። ጋብቻ የሚባል መንፈሳዊ ኃይል በመካከላቸው አይፈርስም፣ ፈጣሪ ያወቀውና ያጸናው ግንኙነት ነውና በተለያዩና ፍች በፈጸሙ ጊዜም ሐዘናቸውና ፈተናቸው ይበዛል። በዘመናችን ብዙዎች ላጤ የሆነው ምንም ጋብቻ ሳይፈጸሙ ብዙ የፍቅር ግንኙነቶችን በዙሪያቸው ይመሰረታሉ። ባልጋ ላይ ጨዋታም ያደምቁታል። ከኃጢአትም አልፎ ስጋችን ይረክሳል። ፈጣሪን በእኛ ላይ ተስፋ ይቆርጣል። ፈጣሪ የቁጣ ምናቱን ወደኛ ይልካል። ገላችን በደው ያልቃል። በአሁኑ ጊዜ ብዙ ጋብቻዎች የማይጸኑበት ፍሬ የማያፈሩበት ዋናውና በቀዳሚነት የሚጠቀሰው ከጋብቻ በፊት የሚጀምሩት ግንኙነት ጋብቻን እንዳያከብሩ፣ ፍቅራቸውንም እንዲቀንስ ያደርጋል። ከጋብቻ በፊት የሚጀመሩ ግንኙነቶች፣ ከብዙ ሰዎች ጋር የሚፈጸሙ ግንኙነቶች መንፈሳቸውን ያቆሻሻሉ። ክብራቸውን በፈጣሪ ፊት ያላቸውን ልጅነት አጥፍቶ በአዳዲስ የአጋንንት ወጥመድ ውስጥ ያስገባቸዋል። በጋብቻ ውስጥ ታስረው ጋብቻቸውን ሳያፈርሱ ለፈጣሪ የገቡትን ቃል ኪዳን አፍርሰው ከሌላ ሰው ጋር ግንኙነት የሚፈጽሙ ቤተሰባቸው ይፈርሳል። ደስታቸውን ያጣሉ። ለትዳራቸው ጣዕም አይኖራቸውም። ኃጢአትንም ይሰራሉ። ሁላችንም ኃጢአተኞች ብንሆንም በእርጋታ ማሰብ ፈጣሪን መፍራት አለብን። ምክንያቱም ከፈጣሪ ውጭ ምንም የድህነት መንገድ አይገኝም። ፈጣሪ ልንፈራና ልንታመን ይገባል። ሰዎቻቸውን የሚያከብሩ ለትዳር አጋራቸው የሚታመኑ የነበሩ ሰዎች በአንዴ ፍቅራቸው ሲጠፋ፣ ሀሳባቸው ሲለወጥ እንመለከታለን። እነዚህ ሰዎች ወደ ትዳራቸው አልፎ የሚገባ ክፉ መንፈስን በር እየከፈቱ ነው። ትዳራቸውን ሳያከብሩ ከሌላ ሰው ጋር ግንኙነት የሚፈጽሙ በዘመናቸው ደስተኛ አይሆኑም። አምሯቸው መቼም አያርፍም። በስራቸው ትኩረት ማድረግ አይችሉም። ህይወቱን በሙሉ በማታለል በማዋሸት ሲብከነከኑ ይኖራሉ። መከራ ሲበረታባቸው ህይወታቸው ጋር ክና እንደምታልፍ ያስተዋሉ ቀን ወደ ፈጣሪ ይመለሳሉ። አንድ የማቆም ሰው ታሪክ ልንገራችሁ ከትዳሩ አልፎ በሚስቱ ላይ ከብዙ ሴቶች ጋር ይተኛል። ጊዜያት አለፉ። አእምሮ እረፍት ማጣት ጀመረ። ከስራው በተከታታይ በሳምንታት መቅረት ጀመረ። በዙሪያው ያሉ ሰዎች ሁሉ ግን ምን እንደሆነ ደጋግመው ይጠይቁታል። ሰማይ በላዩ ተደፋበት፣ ሕይወቱ ተመሰቃቀለ። ቀጥሎ ፈጣሪን እንዳስቀየመ እምነቱን እንዳጠፋ ተደርቶ ንስሐ ገብቶ ወደ ቀደመ ሕይወቱ ተመለሰ። ይህ ሁሉ ሲሆን ሚስቱ ምንም ነገር አታውቅም ነበር። ሰው ከወራት በኋላ በድንገት ወደ ቀደመ ሕይወቱ ተመለሰ። በድጋሚ ከሌሎች ሴቶች ጋር ተገናኘ። እንደገና በፊቱ የጨለማ ደመና ህይወቱን እና ወጣት፣ ዳግመኛም ወደ ስህተቱ ተመለሰ። የመከራ ጊዜው ዳግም ጀመረ። በአሁኑ ጊዜ ሚስቱ ከብዙ ሴቶች ጋር እንደሚገናኝ ደረሰችበት። ልጆቿን ይዛ ከቤት ወጣች። ትዳር የነበረው ሰው፣ ሁሉም የሚያከብረው ስራ የነበረው ደስተኛ የልጆች አባት የነበረ ሰው በአንድ ቀን ሁሉንም ነገር አጣ። ስራውን አጣ። በጭንቀት በፍርሃት መኖር ቀጠለ። ለአመታት በፈት በድካም አሳለፈ ከመታት በኋላ ወደ አንድ ገዳም ሄዶ በዚያ ጸሎት አደረጉለት፣ ንስሐ ገባ፣ ጸበል ተጠመቀ። በድጋሚ ከሚስቱ ጋር ተጋቡ፣ ወደ ቀደመ ህይወቱ ተመለሰ። በየቤቱ ብዙ ተመሳሳይ ታሪኮች ይገኛሉ። ቃል ኪዳንና ለማክበር በፈጣሪ ፊት ትልቅ ኃጢአት ነው። በዘመናችን ሁሉም ነገር ዝሙትን የሚያነሳሱ በየቦታው በየጊዜው ወደ ህይወታችን ይመጣሉ። በትዳር ውስጥ የሚኖሩ ሰዎች ትዳራቸውን ሊጠብቁ የአንዳቸው ለአንዳቸው ሊታመኑ ሊፋቀሩ ወደ ፈጣሪ ሊቀርቡ ይገባቸዋል። የፈጣሪን እርዳታ ሊለምኑ ይጠበቅባቸዋል። ከነገርኳችሁ ታሪክ ብዙ ትማሩበታላችሁ። ለአፍታ ደስታ ለዓመታት ከፍላችሁ የማትዘልቁትን መከራ ትሸከማላችሁ፣ የዘላለም ህይወታችሁን ታባክናላችሁ። በዝሙት ከሐዘን፣ ከመከራ በቀር ምንም አታተርፉም። ጋብቻ ከመመስረታችሁ በፊት ማን እንደሆነችና ማን እንደሆነ በተግባራቸው ልትፈትኗቸው፣ ልታውቋቸው ይገባል። ገላችን አካላችን ሁሉ የኛ አይደለም የእግዚአብሔር ነውና፣ የኛ የምንለው ምንም ነገር የለንም። የፈጠረንን እግዚአብሔርን እናመሰግናለን። ገላችን እንዲባረክ፣ መንፈሳችን እንዲጠገን ወደ ፈጣሪ ልንመለስ፣ ልናመሰግን ግድ ይላል። ፈጣሪ ለእኛ የከፈለውን መሥዋዕትነት አንርሳ። በደሙ ያከበረንን ፈጣሪ በከንቱ ኃጢአት አናሳፍረው። ዓለም በፈጠረችው ከንቱ መድረሻ የሌለው ወጥመድ ውስጥ ገላችን አናስገባው። ከፈጣሪ ፍቃዶች የሆኑትን ሁሉ እንጸየፍ። እኛ ሰዎች አይደለንም፣ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነን። በኃጢአታችን ፈጣሪን አናሳዝነው። ኃጢአት ከፈጣሪ ወደ ራቀ መንገድ ይመራል። እጣፋንታችሁ በእጃችሁ ነው፣ የዘላለማዊ ህይወትን ቁልፍ ወይም የድቅድቅ ጨለማውን፣ ሁሉም በእጃችሁ ነው። ጌታችን ኢየሱስ እንዳለው አንድ ሰው ሁለት ፈጣሪ ሊኖረው አይችልም። ሰው በእግዚአብሔር እያመነ የሰይጣን ንግድ ሊያከበር አይችልም። አንድ ሰው አንድ ጌታ ብቻ ነው ያለው ተብሎ በማቴዎስ ወንጌል ምዕራፍ 6 16 ቃሉ እንዲ ተጽፏል። ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፣ ያለዚያ አንዱን ይወዳል፣ ሁለተኛውን ይጠላል። እናንተም ለእግዚአብሔርና ለገንዘብ ለዝሙት መገዛት አትችሉም። ይህን የምላችው ማንንም ሰው ለመውቀስ ማንንም ኃጢአተኛ ለማለት አይደለም። ሁላችንም ኃጢአቶች አሉን፣ እንድንነቃ ለመጠቆም ነው። ይህ መልእክት ከፈጣሪ ራሳችሁን እንድትጠብቁ ነፍሳችሁን፣ ስጋችሁን ለፈጣሪ እንድታስገዙ የማንቂያ ደወል ነው። ስሙኝ ወንድሞችና እህቶቼ፣ በዘመናችን ሰይጣን በዝረጋው በዝሙት ወጥመድ ውስጥ ወድቀን ለአፍታ ከስንት ሰዎች ጋር ተኝታችሁ በመንፈስ እንደተዋሃዳችሁ አስቡ። የፈጣሪን ምህረትም አባትነትንም አትዘንጉ። ፈጣሪ ሁሌም ከወደቅንበት የኃጢአት ወጥመድ ለማንሳት ሁሌም እጁን ወደኛ ይዘረጋል። የወደፊት ህይወታችሁን አመታትን ለፈጣሪ ተግታችሁ ወደፊት ህይወታችሁን አስተካክሉ። የዛሬውን ቪዲዮ ከመጨረሳችን በፊት በመጽሐፍ ቅዱስ በጣም የሚወደውን ከዜና መዋል ምዕራፍ ሰባት የተጻፈውን ቃል ልንገራችሁ። ፈጣሪ ለእናንተ እየነገራችሁ እንደሆነ እያስባችሁ አዳምጡት በስሜ የተፈጠሩትን ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም የሚፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውን ይቀርላለሁ፣ ምድራቸውን እፈውሳለሁ። አሁንም በዚያ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮዎችም ያዳምጣሉ። አሁንም ስሜ ለዘላለም ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ፤ አይኖችም ልቤም በዚያ ይሆናሉ፣ ይላል እግዚአብሔር ቃል። የዛሬው ፕሮግራሜ በዚህ ተጠናቋል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ የሚለቃቸውን አስገራሚና አስደናቂ ቪዲዮዎችን ተከታተሉ። በያላችሁበት የዓለም ዳር ሰላማችሁ ይብዛ።